አሁን ላይ በተለያየ አይነት መልኩ የተለያዩ አርማዎች እየመጡ ነው። ነገ ከነገ ወዲያ እኛ እንደ ክርስቲያን ልናቀውና ልንገነዘበው የሚገባ ብዬ የማስበው ነገር የተለያዩ ምልክቶች እየተቀየሩ ነው። ለምሳሌ የጤና ሚኒስቴርን አርማ አይታችሁት ከሆነ የጤና ሚኒስቴር አርማው ለምሳሌ ይሄኛው ነው። ውስጡ የተለያዩ ስድስቶች ይሰራል። ለምን ያተፈለገ ማለት ምልክት ጠፍቶ ነው። አርማ ጠፍቶ ነው። ከዋክብት እንደ ምድር አሸዋ አበዛላለሁ ተብላለ አብራ ያ ማለት እንደዚህ የምታያቸው ኮኮብ ኮኮብ አይደሉም፣ ቅዱሳን ናቸው። በከዋክብት የተመሰሉት እዚህ ላይ እንደ ሰማይ ከዋክብት አበዛላሉ ያሉት በአብርሃም ይስሐቅን ይስሐቅ ያዕቆብን ቅዱሳን እስማኤልን፣ እኮ ወልዷል አይደል እንዴ አሸዋ ነው። እነዛ ደግሞ በአሸዋ የተመሰሉት ደግሞ ሀጣን ናቸው። በአንድ በቅዱስ ሰው ጻድቅም ይወለዳል። ከኃጢአተኛ ሰው ጻድቅ ይወለዳል። ድርሳነ መዳን ያልመን እንደዚህ በስፋት ይነገራል። ከኃጢአተኛ ሰው ጻድቅ ይወለዳል፣ ከጻድቅ ሰው ደግሞ ኃጢአተኛም ይወለዳል ይለዋል እና ከአብርሃም ምን ተወልዷል? ከዋክብት የተመሰሉ ቅዱሳንም ተወልዷል፣ ባሸዋ የተመሰሉ ደግሞ ሀጣን ተወልደዋል ማለት ነው። እና ምልክት ምንጊዜም ቢሆን ለምልክት አለ ለክርስቲያኑ። ቅድም እኮ እየተናገሩ ድንግል ማርያም አንዷ ምልክታችን ናት። ድንግል በድንግልና መጽነሷ ለሰው ልጆች የተሰጠ ምልክት ነው። መስቀል እቺ ግሸን ደብረ ከርቤ ምልክታችን ናት፣ ሌላ ቦታ የለም። እንደዚህ አይነት መስቀለኛ ምልክት እኛን የሚመስል ማለት ነው የሰው ልጅ የሚመስል፣ አስቀድሞ እግዚአብሔር አምላክ እቺን ቦታ የቅዱስ መስቀሉ ማረፊያ ተሆነው ዘን አስቀድሞ አውቁ ያስቀመጠ ነው። ሌሎች ደግሞ የማይረባቸው ደግሞ ምልክት ምልክት የሚያደርጉ አሉ አይደለም ስለ ቡና መጠጣትም ብቻ ብዙ አይነት ታሪክ አለ። ምንድነው በዓል ተናገረኩ በዓል አምላክ እንደሆነ ወይም ደግሞ እግዚአብሔር አምላክ እንደሆነ በኤልያስ በኤልዛቤል በሚሳደድበት ጊዜ ማለት ነው። አምላካችሁን ምረጡ። ክርስቲያን ደግሞ ውጊያችንን ደግሞ ማወቅና ምንድን ነው መለየት አለብን። እነርሱ ይህ ምልክታ ይህን ምልክት ሲያስቀምጡ እንዳላችሁት እኮ ብዙ ሰው በሳይንስ ቅድም እኮ እንዳልኩት ነው በሳይንስ አይን የሚታይና በእግዚአብሔር መንፈስ ምንድን ነው የዚህ ዓለም ጥበብ በእግዚአብሔር ዘንድ ስንፍና ነው፣ ሞኝነት ነው ነው የሚለው ሐዋርያው ቅዱስ ጳውሎስ። በዛ የምታየው ከሆነ በሳይንስ የምትመላልስ ከሆነ የእግዚአብሔርን ረቂቅ ስራ አታውቀውም፣ አንረዳውም። እና ስለዚህ ማይረባቸውን ምልክት ግን የክርስቶስ በፊታችን እንደተሰቀለ ሆነን እንዳናየ የኖህ ቀስተ ደመናውን እንዳናይ ከዛ ከኖህ ቀስተ ደመና ላይ ያንን ምልክት አደረጉት። ያ ምልክት ደግሞ ያፋጅ ነው፣ የአውሬው ነው። ከኔ ይልቅ ደግሞ ብዙ አባቶች በዚህ ተናግረውበታል። ቅድም እየጠቅሼላለሁ ሊቀ ሊቃውንት ዝራ አዲስ እንግዲህ በዙ እንትን ያሉት ናቸው። እና ይህ ምልክት እስካለ ድረስ ሰላም ጤና የማ የለም። ልክን አሁን አንተ የአንድ የፖለቲካና እንትን ድርጅት ከሆነ እንደዚህ እንደዚህ ነው ልትለኝ ትችላለህ። በሃይማኖቱ አንጻር ግን ይህ ምልክት አፋጅ ነው። ለዛ ነው በቤተ ክርስቲያንም አዲስ አበባ ላይ አሁን ደግሞ ቀየሩትና ያው የእንትን መሀል ላይ የመላእክት ወንጌል ነዋ ወንጌል የሚል ነገር ተደርጓል። ግን ያው ንጹሕን ለመስቀል ምክንያቱም ተጽዕኖ ስለሚፈጥር የመንግስት ተጽዕኖ ስላለ ይመስለኛል። ማለት ብዙ ጊዜ እኛ ክርስቲያኖች ያልተረዳነው ነው። አሁንም በተለያየ አይነት ሚስጥራዊ በሆኑ መንገዶች እየተሰራ ያለ ነገር አለ። አንተም እየመሰከርክን ያለው እድሉን ማግኘት ስላለብኝ ይህንን አጋጣሚ ልትጠቀም ሲጀመር ኮከብ ማለት የሰው ምልክት ነው። ሰው እጁንና እግሩን ከፍቶ ዘርግቶ እንዲህ ቢቆም ኮከብ ይሰራል። ስለዚህ የሰው ቁጥር ደግሞ ስድስት ነው። ስለዚህ ይሄ የሰው ቁጥር ደግሞ የአውሬው ቁጥር ነው። ስለዚህ ቁጥሩንም ዮሐንስ ራእይ ላይ እንደተናገረው ማለት ነው። ቁጥሩንም የሰው ቁጥር እንደሆነ ይገልጻል። ስለዚህ አሁን አሁን ላይ። በተለያየ አይነት መልኩ የተለያዩ አርማዎች እየመጡ ነው። ነገ ከነገ ወዲያ እኛ እንደ ክርስቲያን ልናውቀውና እና ልንገነዘበው የሚገባ ብዬ የማስበው ነገር የተለያዩ ምልክቶች እየተቀየሩ ነው። ለምሳሌ የጤና ሚኒስቴርን አርማ አይታችሁት ከሆነ የጤና ሚኒስቴር አርማውን ለምሳሌ ይሄኛው ነው። ውስጡ የተለያዩ ስድስቶች ይሰራል። ለምን ያተፈለገ ማለት ምልክት ጠፍቶ ነው። አርማ ጠፍቶ ነው። ባንዲራ ላይም የተደረገው እንደዛው። ለምን አስፈለገ? ስለዚህ ወንድማችን እንዳለው እንደ ክርስቲያን የምንጠቀመው ምልክት እና አርማ በጣም መለየት መቻል ይኖርብናል። ሌላው የምንለብሳቸው ልብሶች ላይ የምናያቸው ምልክቶች ትሪያንግል አለ፣ አንድ አይን አለ። ዘሆል ሲን አይ የሚባለው ማለት ነው። እሱ ማለት የአውሬው ምልክት ነው። በብዛት ዶላር ላይ ምናምን የምታዩት ማለት ነው። ስለዚህ እንደዚህ አይነት ጫማዎች ላይ አሁን ላይ ለምሳሌ ሴጣን ሹዝ የሚባል መቷል። በደም የሚሰራ ማለት ነው። ይሄ መስቀሉ ምናምን አይደለም፣ ከዛም አልፏል። በጣም በረቀቀ መንገድ ብዙ ነገሮች እየተሰሩ ነው ማለት አውሬውን ለማስመለክና በሰዎች ውስጥ የአውሬው ተገዥነትን ለማስፋፋት ማለት ነው። ስለዚህ እንደ ክርስቲያን በጣም ብልሆችና አስተዋይ መሆን መቻል አለብን፣ ምክንያቱም ዘመኑንም መዋጀት ስላለብን ማለት ነው። እያንዳንዷ ቀላል አድርገን አስበናት የምናደርገው ነገር ብዙ ዋጋ ሊያስከፍለን ይችላል። ለምሳሌ የጌዎችን አርማ ብንመለከት የተወሰደው ከሬምቦ ወይም ደግሞ ከቀስተ ደመና ነው ይሉና የተለያየ ከለር አለ። በብዛት የተለያዩ አካባቢዎች ላይ ኢትዮጵያ ውስጥ ሳይቀር ሲጠቀሙ ልናስተውል እንችላለን። ለምን ተጠቀሙት? ወይም ደግሞ አንድ ተቋም ላይ ከሆነ እዛ ተቋም ላይ ለምን ተጠቀሙት? እኛ እዛ ተቋም ላይ ገብተን መገልገል አለብን። የምናገኘው አገልግሎትስ ምንድን ነው? ስለዚህ ሳናቀው የስጣን መጫወቻ እንዳንሆን። ከዚህም በተለየ ደግሞ አሁን ላይ እየመጡ ያሉ ቴክኖሎጂዎች አሉ፣ እንደ ናኖ ቴክኖሎጂ ከዚህ ከክትባቱ ጋር ተያይዞ ናኖ ቴክኖሎጂ ማለት እጅግ በጣም ኢምንት የሆነች ደቃቅ ፍሬ ናት። ያቺን ፍሬ በመጠቀም ኤሌክትሮኒክስ ዲቫይስ ናት። ያንን በሰው ውስጥ መትከል ሰውን እንደሚፈልጉት እንስሳ ወይም እንደ ሮቦቲክስ መቆጣጠር። ስለዚህ በተቻለ መጠን ከቤተ ክርስቲያናችን አለመራቅ፣ መንፈሳዊ ሕይወታችንን ማጠንከር ይገባናል ለማለት ነው። አመሰግናለሁ። ቤት ይሰማለን ወንድማችን።